አዋጅ አዋጅ አዋጅ ያልሰማ ስማ የሰማ ሰማ። እንግዲህ የሀይሚ የብሩክ የሶሲ የዳኔ ነገር እጅግ በጣም እየገዘፈ እየገዘፈ እየሰፋ እየሰፋ እየሰፋ እዚህ ድረስ ደርሷል። እንግዲህ እንደምታዩቸው ባለፈው ሶሲና ሀይሚ ነበር ለመደባደብ። በተለይ ሀይሚ ሰሞኑንማ ወስውሷታል። በቃ የሆነን ሰው በጥፊ መደራገም ማጠ የሆነን ሰው በጥፊ ማጠጣት በቃ አምሯታል፣ በጣም ከሚባለው በላይ ማለት ነው የሆነት እንዴት እንደዚህ አይነት ባህሪ አይችባት አላውቅም። የሆነ ነገር ቢፈጠር ራሱ ጥላ እንደምትሄድ ነው እንጂ የማውቀው በዚህ ልክ የሆነ በቃ ማንም አይነካኝ አይደርስም ነበር ስትሆን አይቻት አላውቅም ሀይም በእርግጥ አንዳንድ ሴቶች ሁሉም ሴቶች በቃ አልደፈር ባይ ራሳቸውን አስከብረው የሚኖሩ ሴቶች በጣም አደንቃሉ አትንኩኝ ባይ ሴቶች በቃ እነሱም ሰው ጋር የማይደርሱ ሰውም ሲደርስባቸው ያለ አግባብ መብታቸውን ሲነካ የማይወዱ በቃ እንደ ነብር የሚያደርጋቸው ሰዎችን ደስ ይሉኛል፣ ይመቹኛል። እና ሀይሚ ግን እንደዚህ አይነት ባህሪ አልነበረባትም ከዚህ በፊት። እንደውም የሆነ ጥፋት ቢፈጠር እንኳን ተው ወይ ይቅርታ አስጠያቂዋ ወይ ደግሞ እውነታውን አስረድታ ምናምናም ላሽ ትላለች እንጂ በዚህ ልክ እንዴ ለመደባደብ በቃ አኮበኮበች። በጣም በቃ እጆቿ ራሱ በቃ እየበሏት ነበረ። በቃ ተማች ተማች ተደባደቤ ተደባደቤ ተደ ሶሲን አፈርጭ ካልታስበላት በቃ ብዙም ጥቀን ሞከረች፣ ግን አልተሳካላትም። እና በጣም ከባድ ሁኔታ ላይ ነው የሚገጥም እንትን እና ዛሬ ደግሞ ዳኒና ብሩክ በጣም በሚገርም ሁኔታ ብሩክ እኔ ከዚህ በፊት አንዴ ብቻ ነው ከፋሲል ጋር ሲደባደብ ያየሁት ምናምን። ከዛ ውጪ ሰውን በቃ በስርዓት ያስረዳል። በቃ መግባባት ካልቻለ ጥሎ ነው የሚሄደው ወይም ዝም ነው የሚለው፣ እንጂ እንዲህ ተደባድቦ ምናምን አይቼው አላቅም እና ዛሬ ግን ዳኒን እንዲችን ያነቃት በቃ እንዲህ ሊያነሳት ነበር ሊያንጠለጥለው ነበር። ዳኒ ደግሞ ከማጠሩ መጎጠሩ። ኧረ እንደዚህ ልጆች ግን ሰላማቸው እነሷቸው እኮ እና ከባድ ነገር ነው የተፈጠሩ። ወደ ቁም ነገር ውስጥ መጣላችሁ እንግዲህ። ከሶሲ ሀይሚ ጭቅጭቅ ከሀይሚና ከብሩክ ጭቅጭቅ ባለፈ ሶሲና ሃይሚ ጭቅጭቅ ጀመሩ። ከዛ ደግሞ ብሩክና ዳኒ ደግሞ ጭቅጭቅ ጀምሯል። አሁን ደግሞ ሶስቱ አራቱ በአንድ ላይ ተገናኝተው ሴቶች ለብቻ ይጨቃጨቃሉ። አትንኪኝ፣ አትደረስብኝ፣ አልደረስብሽም፣ ደረስብኝ ና ነካሽኝ ይባባላሉ። ከዛ ወንዶች ደግሞ አክብረኝ፣ አታክብረኝ፣ አከበርከኝ፣ አላከበርከኝ፣ ኢግኖር አረከኝ፣ ዲስሪስፔክት አረከኝ፣ ሪስፔክት ለምን አታረገኝም ምናም በዛ ቃው ተፈጥሯል። ሰሞኑን ግን ሚዲያው ሲያስጠላ፣ በቃ እዛ ስትሄዱ መጣላት ነው፣ ጭቅጭቅ ነው፣ ነገር ነው። እዚህ ስትሄዱ እንደዛ በቃ ይሁን። አንዳንዴ ሰላም ይነሳችኋል። እግዚአብሔር የምታዩ የምሰሙት ነገር በእውነት እኔ ይጨንቀኛል። አንዳንዴ እንደሚታረቁ እኳ አቃለሁ አንድ እንደሚሆኑ አቃለሁ እኮ ተለያይተው እንደማይለያዩ እኳ አቃለሁ፣ ግን ውስጤ የሆነ በቃ ዛሬ በሚሰራው ቪዲዮ ሳይ ይጨንቀኛል። በቃ የሆነ ነገር እና ሀይሚና ብሩክ እንዴት እየሄዳችሁ እኔ። ዳኒና ሀይሚ ተው ነው የምለው፣ እረፉ። የእውነት ነገር አብሩዱ፣ ወረድ በረድ እስኪ በይ፣ በረድ ነገ እንተይና እንወራረድ፣ ኧረ ጠጋ ጠጋ ጠጋ ወደኔ የሚል ዘፈን አለ። እሱን ጋብዣቸዋለሁ። እንደዛ ቢሆን ይሻላል። ሁሉ ነገርን ማላመጥ እንደዚህ ማኘክ መብላት የእውነት የሚጎዳን ራሳችን ነው። ሀይሜ ወደ ራሷ እየተመለሰች አይነት ይመስላል፣ እየተጸጸተች አይነት ነገር ይመስላል። ወይም ደግሞ በሰዓቱ አልዋሻችሁም፣ እኔም እስከ ጥግ ድረስ ብሩክን ተናግሬዋለሁ። እማልሻችሁ ነገር መጥፎ ቃል ባልሰድበውም እንዴት እንዲት አረጋለ አንተ ምናምን ብዬ በሰዓቱ ባደረገው ነገር ተቆጥቻለሁ። እንደ አቅርቤው ነው እንጂ ስለናኩት ስለሱን ደስታ ስለማልፈልግ ሀይሜና ብሩክ እንዲለያዩ ስለምፈልግ ምናምን አይደለም። እኔ ከእነሱ ሁለቱ አንድ እንዲሆኑ ነው የምፈልገው፣ ግን በሰዓቱ ያደረገው ነገር ሃይሜን ስላበሳጫት እኔም ከሃይሜ እኩል ነበር የተበሳጫው። ተሳት ነው የሆንኩት እኔም ማለት ነው። በጣም በጣም በቃ ንዴቴ ጨምሮ ምና እንዴት ያ ሁሉ የተዘጋ ርዕስ እንዴት ዛሬ እንደ አዲስ ከፍቶ ሃይሜንን በዚህ ልክ ያስከፋታል? ለምን ከሌላ ሴት ጋር ሌላ ሴት ጠፍቶ ነው ወይ ደግሞ ከሶሲ ጋር ሆኖ ደግሞ አንድ ክፍል ውስጥ በዛ ላይ ልብሷን እያወለቅ በዛ ላይ ፎቶ ሊሳሳሙ ያሉ ምንድን ነው ብዬ ተናግሬ ነበር እና በሰዓቱ ሃይሜም ተቀይማ ነበር፣ በጣም ከፍቷት ነበር። የፈለገ ነገር ብታስብ ማንም ሊፈርድባት አይችልም። ብሩክም አልፈረደባትም። ይህን ነገር ሊሰማት ይችላል ወይም ደግሞ እንደዚህ ልትናደድ ልትበሳጭ ትችላለች ብሎ ቀድሞ ያሰበው የገመተው ነገር ነው የሆነው እና አንድ ቀን ሰው ይናደዳል፣ ሁለት ቀን ያኮርፋል፣ ሶስት ቀን ይናደዳል። እና ሀይሚ ሳምንቱን ሙሉ ማለት ይቻላል እየተለመነች የምትገኘው እና ዳኒ በዚህ ጋር ሄደው ሲለምኑት አይሆንም፣ እንደዚህ ያርጋቸዋል፣ በምን እናምናቸዋለን? እናምን ሀይሚ እንደዚህ የተናደደችበት የራሷ ምክንያት ስላላት ነው ምናምን። ሀይሚ ደግሞ የራሷ ምክንያት ተናግራለች። በእርግጥ በቃ ምክንያት እንደዚህ ነው እና እስካሁን አልበረደልሽም አላት። ብሩክ እኮ ነው። እኔ ግን ብሩክ በጣም ነው የሚያሳዝነኝ። እግዚአብሔርን አንዳንዴ የሌለበትን ባህሪ በቃ መጣ። በጣም ጮሆ መናገር ጀመረ። ከሰው ጋር መደባደብ ጀመረ። ነገራቶችን ትውት ትውት ትታርጎ የሚሄድ ሰው ነበር እና ከጊዜ ወደ ጊዜ ሃይሜም ራሱ በርግጥ ተቀየራለች። የእውነት ጠንካራነቷን በራስ መተማመኗን በቃ በመጀመሪያ እንደዚህ ወፍራ አምሮባት ቆንጆና ስላዩዋት እግዚአብሔርን በጣም ነው ደስ ያለኝ። በቃ ሁሌ የሚመርባት። የእውነት እንደዚህ አልኩኝ እኔም እኮ መወፈር እፈልግ ነበር። እንዴት ነው በዚህ ፍጥነት የወፈረችው እያልኩ ነበር እና በወፍረቷ ራሱ ብዙ ሰዎች ብዙ ነገር ስትሉ ነበር። ባለፈው እንደውም ሀይሚ ያረገዘች፣ ሀይሚ ያረገዛ ነው የሆነ ነገር ጠቃ አርጓት፣ አልፋሲል ነው ወይ ደግሞ ብሩክ ነው፣ ለብሩክማ ሰጠዋለች፣ በዚህ ልክ እንደዚች ትንሽ ነገር አድርጎ እንደዚህ ጥላው አትሄድም ነበር፣ እንደዚህ አትናደድበት፣ አትበሳጭም እያላችሁ ብዙ ወሬ ስታወሩ ነበር እና እኔ ወጥቼ ስለ ሀይሚ እርግዝና ብዬ ታምቢኔሌ ላይ ጽፌ ገብቻ ወረ እና እርጉዝ አይደለችም። እርጉዝ ስለሆነች በክብሯ የምትደራደር ሴት አይደለችም። በዛም ምስክሩ ከአንድም ሁለት ሶስት ጊዜ ብሩክ እስከ ጥግ ድረስ ፈትኗት፣ በፍፄ ራሱ ፈትኗት። ፈተናውን ያለፈች ሴት ናትና እንዲህ ክብሯን የምትጥል ሴት አይደለችም። እና እረፉ። እናቷ ቤት ስለሆነች ነው ራሷን ስለምትጠብቅ ነው እንዲህ የወፈረችው ብዬ ሀሳብ አስቴ ሰጥቼ ገና ታምብኔል የተለጠፈውን አይተው ወረዱብኝ። በቃ የስድብ መዓት ነው ያዘነቡብኝ። እና በእርግጥ አንዳንድ ልጆች እውነት አይነ የምታውቁ ሰዎች ከመጀመሪያው ጀምሮ የምትከታተሉ ሰዎች ይቅርታም ጠይቃችሁኛል። ሰሪ አይዞች፣ በርቺ፣ እኛ በሰዓቱ እንደዚህ በተናገርሹ ንግግር ነው እንደዚህ የተናገርነች ከዚህ በኋላ እንደዚህ አንጽፍን ብላችሁ መልካም ንግግር አስተላልፋችሁልኛለን። በጣም ነው የማመሰግነው። እምበይን የመጣው በእውነት ነው ምላችሁ እና አመሰግናችኋለሁ፣ እወዳችኋለሁ። እንግዲህ እየተራረምን እያወራን እንሄዳለን። ሁሌም አትለዩ ተከታተሉ ለማለት ነው። የምወደውና እንደዛ እየተወራባት ነበረ ብቻ አምሮባት ስላየው ደስ ብሎኛል ለማለት ነው። እና በመቀጠል ምንድን ነው ብሩክ የመጨረሻ በጣም ተናዷል። በጣም ተበሳጭተዋል። እውነት አለው። ይህንን እውነቱን ግን ዳኒም ሊያምነው አልቻለም። ሀይሚ ልምታኑን አልቻለችም። እና ይህንን ጉዳይ አንዳንዶቹ ዳኒና ሀይሚ ተመካክረው ሶሴንና ብሩክን ፕራንክ እያረኳቸው ነው የሚባል ሀሳብ ሰማኝ። ሌላኛው ደግሞ ሶስቱም ተመካክረው ብሩክን በፕራንክ ሰበብ እያሰቃዩት እንደሆነ ነው እንግዲህ እየሰማሁ የሚገኘውና እውነታው የት ነው የሚለውን ነገር፣ እኔ እንደኔ ዳኒ እየቀለደ ነው ወይም ደግሞ ሀይሜም ይሄን በዚህ ልክ ይህን ያህል ግስጥብላስግስገጥ ብላ ይሄን ነገር አሁንም ነገም ከነገ ወዲያም ይሄንን ነገር የምትደግመው ከሆነ እግዚአብሔርን መለየት ፈልጋ ነው ብዬ በአራት ነጥብ ዘጋለሁ። ምክንያቱም አንድ ሰው አንድ በአንድ ጥፋት ሁለት ሳምንት ሙሉ መለመን የለበትም። ይሄ ፍቅር እኮ የብሩክ ብቻ እኮ አይደለም አይደለ። ብሩክና ሃይሚ ሲሆኑ ሲገናኙ አብረው ሲሆኑ አንድ ላይ ሲሆኑ የሚያሳልፉት ፍቅር፣ የሚያሳልፉት ደስታ የብሩክ ብቻ አይደለም። ተጠቃሚዋ ሀይሚም ሀይሚ እምነች አይደል? ስለዚህ ለዚህ ፍቅር መዳንም መጥፋትም ሁለቱም ተጠያቂ ናቸው። እና ሀይሚ ብሩክ እንደዚህ ፍቅሩን ለማዳን እሷን አብሮ ለመሆን እንዲህ እየጣረ ተንበርክኮ ማለት ይቻላል እየለመናት ይሄ ሁሉ ቀን፣ እንደው ገነት መግባት ይሻላል። በቃ እንደ ገነት ነው እየተለመነች ያለችው። በቃ ሀይሚን በጣም በጭር፣ ገነት በቃ እንደዚህ በቀላሉ አይገኝማ። ልክ እንደዛ ነው ሀይሚን በፈለግኳ ሰዓት ላገኛት አልቻልኩም ነው እያለ የሚገኘው። እና ሀይሚ ከዚህ በኋላ ይቅርታውን የማትቀበል ከሆነ የምርም ለመለየት ሰበብ ፈልጋለች ብለን ባራት ነጥብ እኔ ደመድማለሁ። ይህን ሁለት ቀን ነው እኔ ሀይሚን ተይተቀቢ አሁንም እንዴትሽ አልበረደልሽም ወይ እያልኳት የምገኘው እና አሁንም በቃ ዛሬ በጣም ከባድ ጸብ ነው የተፈጠረው። ዳኒ እሷን ሚስቱን ፍቅረኛውን ይናገራታል ሰው ሲል እሱ ደግሞ እማታለው ና ሲል ብሮክ ደግሞ እንዴት ሴት ልጅ ትማታለ? እንደዛ ከሆነማ የሆነ ነገር ስላላችሁ ነው እንደዚህ የምትለው ብሎ ደግሞ ዳኒ ደግሞ ጓ እኔ ሴት ልጅ ስለሆነች ነው ምንም ብትሆን ምንም ቢሆን ምንም እኮ ለምን ትመታታለ? ምናምን ቢለው ምንም አልሰማማለ እና ዳኒ ያው እና ሀይሚ ተረጋጉ ለማለት ወዳለው በኋላ እየየየየ እንዳይመጣ ሀይሚ የመኑ ቱ ብሩክን አሁን ላይ ይቅርታውን ካልተቀበለችው ነገ ከነገ ወዲያ እራሷ ተንበርክ ካመጣ ይቅርታ ትጠይቃለች፣ ታለቅሳለች፣ ትጸጸታለች። የምሬ ነው። አንዳንዴ ደግሞ እንዲህ ለምኖ ለምኖ ለምኖ እንደዚህ በቃ የሆነ ነገር ብሎ ብሎ የሆነ ሰው የቆረጠለት ቀን የቆረጠለት ነው። እና ብሩክ አሁን ላይ በጣም አደገኛ ውሳኔ እየወሰነ በቃኝ ነው ያለው በዚህ ቤተሰቦችም እየተሰደቡ ነው። እናቴም እየተሰደበች ነው በእኔ ምክንያት። ከዚህ በኋላ የመጨረሻዊ ነው። ቢያምኑኝ መኑኝ ባያምኑ የራሴ ንጽና ነው በቃ ነው ያለው። እና ሀይሜም ጭራሽ ልታምነውም ፈቃደኛ እየሆነች አይደለም። በጣም በቃ ከባድ ጸብ ነው እየተፈጠረ የሚገኘው። ዳኒ ደግሞ በሀይሚና በብሩክ መሀል ዛሬ መጡ። ዛሬ ትናንትና አብሮ የነበሩት ልጆች ዛሬ መጡ። ሀይሚና ትናገራት ሀይሜ እንደዚያ እሱ ፍቅረኛ ይንመታት አለው እያለ አለምን ትመታት አለ ብሎ እንትና ቅርታ ብሩክ ሲናገረው ምን አገባ ያለው እንግዲህ። ሀይሚን ደግሞ ተይ እንደዚ አትቆጭ ጮሻል። ኧረ የእውነት በመጫጫው ግን ምንም የሚፈታ ችግር የለም የሚሰፋ ችግር እንጂ። አራቱም ይጮሃሉ። በቃ ማን ይገላ? ኧረ አስታራቂ የለም ወይ? ሀይ የሚለን ሰው ገላጋ የሚለው ዘፈን እዚ ላይ ነበር መዘፈን የነበረበት እንዴ። በቃ የምትተማመኑ ከሆነ ተተማመኑ ካልሆነ ተለያዩ። በቃ ለማለት ይከብደኛል። ሀይሚና ብሩክ እንደው ተለያይተው ከማይ ሞቴን እመርጣለሁ ብላችሁ ይቀለኛል የእውነት እንዴ ሁሉ ጊዜ ለፍተን ደክመን ወጣን ወርደን ስንት ነገር አድርገንላቸው ስንት ነገር ተሰድበን ስንት ነገር ሆነን እንዲህ ተለያዩ ብዬ አፌ ሞልቻል እናገርም። ይቅርታ አድርጉልኝ። ግን አንዳንዴ የሆነ ሰላም ያለው ህይወት አለ፣ ብቸኝነት ሰላም አለው ለካ ብዬ አንዳንዴ ደግሞ እንዳስብ ያደርገኛል። ያ ሁሉ ፍቅር ደግሞ ያሳለፉት እንትን እዚህ ሲለኝ እንዴት ይላልውና። ሰላማዊ ሰው ሁኑ፣ ወደ ራሳችሁ ተመለሱ። በዚህ ልክ አትጨቃጨቁ፣ አትናደዱ፣ አትበሳጩ፣ አትነጫነጩ፣ ሰይጣን ወደ ራሳችሁ አትጥሩ። የምር እንዲጸብጸብ ሲላችሁ ሰይጣን እኮ ነው። በዛ በአንዱ ሹክ ይለና አንተ ግፋ፣ እንደዚህ ያለች እኮ ነው፣ አንተ ልትሸነፍ ነው፣ በርታ ይለዋል። ከዛ በሷ በኩል ደግሞ አንቺ ልትሸነፊ ነው፣ ናቀሽ እኮ፣ አዋረደሽ፣ ከፍ ዝቅ አረገሽ፣ ስለዚህ መልሽለት እንጂ ከማን ታንሻለሽ? አንቺስ የሆነ በዩ በዩ፣ ጊፍ ጊፍ ይላል ሰይጣን። መቤቴን የምሬን ከዛስ ሁለቱ በቃ ይጋጩና፣ ሲነሱ ሲደባደቡ ወይ ሲነጫነጩ ሲቦጫጨቁ ምናምን ሰይጣን በቃ ቁሙ ይስቃል። የምር ለሰይጣን ክፍተት መስጠት ነው እና ሀይሚ ተረጋጊ። በቃ መለወጠች መቀየርች፣ ጥሩ ነገር ነው፣ ግን ብሩክ ላይ በዚህ ልክ አትቀያየርበት፣ እግዚአብሔርን ይደብራል። ምንም ቢሆን ምንም እኮ ከዜሮ ነው የጀመራችሁት ሁለታችሁም። እግዚአብሔርን ካለባበሳችሁ ጀምሮ ካረማመዳችሁ፣ ከሰውነታችሁ ገጽ ጀምሮ የምር ያኔና ዛሬ ልዩነት አለ። በጣም ተቀይራቸዋል። በጣም ተ እግዚአብሔር ይመስገን። ድሜ ለማዳም ቅመሞች ገባችሁ። የእውነት ነው የማዳም ቅመሞች ለእናንተ ባለውለታ ናቸው። ደፋ ቀና ብለው በተለይ ውፍ ቲክቶክ ላይ ያሉ የእነሱን ፕሮፋይል አድርገው ዩትዩብ ላይ ራሱ የሚዞሩ በጣም ነው የምወዳቸው። እመቤቴን በቃ ከልባቸው ሰው የሚወዱ ምንም ቢፈጠር ምንም የማይዋጅቁ በቃ እኔ አለው አለው በሃይሚና በብሩክ በአብርሽ እና በሩታ በቃ የሆነ ግንባሬን እንሰጣሉ። የምሬ ነው ምላችሁ ምክንያቱም ለነሱ በቃ ከመጀመሪያው በቃ ሁሌ እከታተላቸዋለሁና ስለነሱ ብዙ ነገር አውቃለሁና በቃ እነሱን ክፉ ነገር ነክቷቸው ተለያይቶ ማየት አልፈልግም። ይሄንን ነው ልል የምችለውና ሃይሜና፣ ብሩክ ወደ ራሳችሁ ተመለሱ። ጸብ ነገር፣ ጭቅጭቅ፣ ቡጭቅጭቅ በቃ ይብቃ። ዳኒ ወደ ራስህ ተመለስ። ሚስትርን ከፈለክ ውሰዳት እና ደበረሽ ደበረ ምናምን አትባባሉ። በቃ ላትያ አትጋቡ። ይሄ ህይወት እኮ ያ በቃ የሁለታችሁም ነው። ፍቅር የሚባለው ነገር የሁለት ሰው ነው፣ አንድ ሰው አይደለም። እና አንዱ ኃላፊነት ኖሮበት ሌላኛው ኃላፊነት እንደፈለገ ሳይኖርበት እንደፈለገ የሚሆን ከሆነ ያ ደግሞ ፍቅር፣ ትዳር፣ ህይወት አይሆንም። እና ብሮክ በጣም ጨክኗል። በዚሁ እግዚአብሔርን ብሎ ተናግሯል። በጣም በቃ ሀይሜ እራሱ በጣም የንቀት ወሬ ነው። ታት ጮህብኝ። በቃ ንጮት እኮ በጣም ምናም ላይ እያለች ነበር። እና ሀይሜ ተይ፣ ተረጋጊ፣ ነገ የሚቆጭሽ ነገር አታድርጊ። እኔ ለአንድ የሚጠንቁብሽን ነገር ነው የምመክረው። እኔ ከብሩክ በላይ የሚያሳስበኝ አንቺ ነው። ሴት ልጅ ስለሆነች፣ ሴት ልጅ አንዴ ከተሰበረች ተሰበረች ነው። አንዴ የምታምነው ወንድ ጋር ሆና ከተለያየች ተለያየች ነው። ነገ ከአስር ሺህ ሰው ወንድ ጋር ብትሆን ደስታን ልታገኝ አትችልም። በጣም ከባድ ነገር ነው። የእውነት የሚያፈቅርሽ፣ የሚወድሽ፣ የሚያስብልሽ፣ የሚንከባከብሽ ብሩክ ነው። ሌላ ወንድ ሊኖር ይችላል። ሺህ ወንድ ልታሰልፊ ትችያለሽ፣ ግን አይሆንም። በቃ ብዙ ጊዜ እንደምነግራችሁ ነው ከሚያውቁት መልአክ ምንድነው፣ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ይባላል። ባህሪውን ሁሉንም የምታቂው በጣም ብዙ ነገርሽ የሚረዳሽ ብዙ ነገሩ የምትረጁ ብሩክ ይሻላል። እና አንደርስታንድ ተደራረጉ ተምራችኋል። ወጣቶች ናችሁ፣ የምትገባቡ ልጆች ናችሁ። ና ነገሩ እንዲ ችግሩን እያሰፋችሁ አትሄዱ። ወደ ራሳችሁ ተመለሱ። እንዲያ አትጨቃጨቁ፣ አትከራከሩ ለማለት ወዳለሁ። አብራችሁ ስለነበራችሁ አመሰግናለሁ። ሀይሜን ና ዳሌን እባካችሁ ረጋ በሉ፣ ተረጋጉ በሏቸው። ብሩክ ደግሞ አይዞ ብቡዬ፣ ተስፋ አትቁረጥ፣ እንወዳለን። ሀይሜም ወደ አንተ ትመጣለች ተመልሳ እንዳታስብ እንዳትጨናንቅ፣ እያለን እንግዲህ በኮሜንትና እና በርታቸው ላለው አብራችሁ ስለነበራችሁ ከልብ አመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ ማረጋችሁ እንዳረሱ በጣም ነው ወዳችሁ እግዚአብሔርን የእውነቴን ወዳችኋለሁ። በተለይ ኮሜንት ለምጽፉልኝ ሰዎች ሁሉንም ኮሜንታ ያለው እና ይሄ ይመጣል አንዳንዴ እግዚአብሔርን እግዚአብሔር ምጽፉልኝ ኡፍ፣ በስማ ስማችሁን ራሱ ብጣራ ደስ ይለኛል። አንድ ቀንማ ስማችሁን እየጠራሁ ሁላችሁንም አመሰግናለሁ። ላለው በበቃ በጣም የምትበቃ ኮሜንት ላይ ማትጠፉ ልጆች፣ አንድ ልጅ ነበረች የወንድ ፕሮፋይል ያላት ሙስሊም ልጅና ስሟ ጠፋብኝ አላስታውሳትም እንጂ ሁሌ የተመጣ ነበር ቤቴ ና ሰሞኑን ምሆን አንድ ወንድ ጠፍታለች ብቻ፣ ባለሽበት ሰላምሽ ይብዛልኝ። የቴ በጣም ነው እምወድሽ ማከብርሽ እና ለምን ጠፋሽ የሚለውን ነገርም በዛው አድርሶልኝ። ሰላም ቆዩልኝ።